ወይን ገዝተሽ ሂደሽ ሰበን ይለበን ሁለት ብርጭቆ ዶላር ስቶር ሂደሽ ገዝተሽ ቀይ አበባ ራስሽ ራስሽ ነስነሸሽበት እዛ ስምንት ሰ ኧረ ማዘርስ ደይኖረ ባክናና ስትልባ እኔ ጎበዞች ናችሁ። የአበሻ ወንዶች እና የአበሻ ሴቶች ቤቢ ላይ በጣም ጎበዝ ናችሁ። ይመጣል የጫቱን ቅሞ መርቅኖ ባውዛስ መስሎ ፕሌን ነው የሚመስል። የማይበር ፕሌን ነው የሚመስል ያንኳ ኳ አልበሩ። ቤቢ ረሳሁት እኮ ዛሬ ማዘርስ ዴይ ነበር፣ ሶሪ፣ በቃ ምናምን ይልሻል። አንቺ አፈርፍረሽ ያዘጋጀሽውን ምግብ ወጥቆ ፈሱን ሊፈስ አልጋ ላይ ይሄዳል። ታሴት ወንድ ከወንክማ ምን የመሰለ ያለ የለለ ታወጣው የል ገንዘብ። እንደው በዚሽ ቀን እንኳን ብታከብሩላቸው ሂደ ሽቶም መግዛት ካለብህ እንደው ቦርሳም ነገር የሆነ ከሆነ እንደው ደህና ነገር ደህና ነገር፣ እንደው ልጆችሽን ለያዝልሽ ዛሬ በጣም ስትረሳው ታርጌሻለሁ። እንደው ማሳጅ እጅና ጥፍሩም ይቅሬ ፌካፌክ ሂዶ ማሳጇን ቆንጆ ነገር ለብሳ እንድትዝናና ልጆቹን ቴክር ልጆቹን እንደው ትክክለኛ ሰው ወይ ራሷ ከልጅ ራቅ ብላ እንኳን ሪላክስ ብታደረግ እንኳን ጥሩ ነው። ማሳጅ ቤት ሄዳ እንደ ሰርገኛ ሰርግና ክርስትና የተጠራችሁ ነው ብትመስሉ። አበሻ ቤት አጠፉ። አበሻ ቤት አጠፉ። ሰዎቹ ይሄን ቁርጥ ለመብላት እና ድራፍት ለመዘዝ አበሻ ቤት እኮ ነው የሚከበር። የኛ ማዘርስ ደይ አበሻ ቤት ቁርጥ ይታዘዛል፣ ሁለት ፓውንድ ከዛ መሉ ላይ ድራፍት ይኖረዋል፣ ጣል ጣል ይደረጋል። ከዛ ልጆቹ በዛ በዚህ ይንጫጫሉ። ማዘርስ ደይ ተከበረ በቃ የኛ ያበሻ ማዘርስ ይሄ ነው። ግፋቢል ደግሞ ግጥም ያለ ቅባቱ የበዛበት ቀይ ወጥ ይሰራል። ወይ እናንተ ቁት አስቆኝ አላችሁ? ቀይ ወጥ ግጥም ያለ ትሰሪበታለሽ። ከጎኑ ጥቅል ጎመን ሊኖረው ይችላል። ወይ ደግሞ አሁን ያመጣችሁት ስልጣኔ ሰላጣ ላይ ባናና ከትፈሽ ታስገቢያለሽ። ጣል ጣል አድርገሽ በቃ እንደዚህ ነው። ችግር አለ ጆከር። ኧረ ተወኝ እና ማዘርስ ደይ ነጋውን እናያለን። ወይን ጠርሙስ የወይን ጠርሙስ እናያለን። አንዳንድ ብር ነው የሚሸጥ የግላስ ከመሀል ላይ የሰባት ብር ሬድ ወይን ይኖራል። እሱም ግጥም ማርቦ ቀይ ሸቢዙን ይለብሳት ማን እንደነገራችሁ። አንዳንዴ እንኳን ቀይሩት፣ ጥቁር አርጉት። አሁን እኮ ተቀይሯል። ቤቢ ሻወር ሲከበር እንዲያው ክርስትናም ሲደረግ ሰርግ ላይ እንኳን በጥበብ እየተደረገ ነው። በጥበብ ሆኗል እኮ ሰርጋውን፣ ጋይስ በጥበብ ሆኗል እኮ ጥበብ። ምን የመሰለ በዲዛይን ተሰርቶ ጥበብ እንኳን ሰርግ እየተከበረ ነው በዛ አሁን ምን ታደርጋላችሁ ግጥም ማርጎ እሱም እኔ እዚህ ሀገር ኢንተርቪው ስትል ብቻ ነው ሱፍ ግጥም ማርገ ለብሰሽ ሸሚዝን አረጋ የሚወራሽ እንኳን ትቷል አሁን መልበስ ዘፋኝ ዘፋኝ እንኳን አቁሟል እኮ ሸሚዝ መልበስ ድሬስ ኮድ እያደረጉ ነው የሚገቡ አሁን ሲገቡ ዲጂዎች ሁሉ ሰልጥነዋል። አሁን ያበሻ የኢትዮጵያ ዲጂ እኮ ኢትዮጵያ ላይ ሰልጥነዋል፣ ድሬስ ኮዳርገው ነው የሚገቡት። አንተ ግን ግጥም አርገ ሸሚዝን እስከ ላይ ትቆልፋለች። ቀይ ሸሚዝ የት ነው? ወይ በርሊን ግተን ነው የሚገዛው? እሷም ቀይ አጭር ቀሚሷን ትለብሳለች፣ ግጥም ብሎ ቀይ ፍላወር። ሀያ ዶላር ገብቷል። አሁን እሱን ታረጋለክ ኳኳ አርጋችሁ ትገባላችሁ። ሰርፕራይዝ ከመካከራችሁ ኦኬ። ፍላወር እና እንደ ቸኮሌት የት አባታችሁ አውቀን ነው እኛ ቸኮሌት አድገንበት። አንድ የቸኮሌት እች ኪትካትና ሲኒከር ደግሞ አለች፣ መል ላይ ፖስት ካርዷ ላይ ትገባለች። መል ላይ እሷ ትገባለች። ደህና ነገር ማሻ ጎጠ ታረጋላችሁ እንዴ? አታረጉም እኮ እቺ። በትንሽ በትንሿ ነገር ነው ነገር አስብበት። እያንዳንድ ቆጭ ብለችን ሲኒከር ሲኒከር ቸኮሌት ማል ላይ ታረጋለህ። የሁለት ብር ካርድ አለች ዩር ሶ ማይ ስዊት የልጆቼ እናት ይላል። ከዛው ያው ማይኬርስሎማ ያለ ፊርማ ፊርማ ሁሉ አለው። አንዳንዶቻችሁ ስሰጡ እንዴት ይፈረማል። እዛ ላይ ያው ለሰው ነው እንት ስጦታ ምትሰጡት ያንን ካርድ ሚፈርሙ ሁሉ እኮ አለ። እዛ ላይ መጨረሻ ላ ኧረ፣ ማርያምን ቆየ አስታወሳችሁ። እየሆነ ቦታ ያየሁትን ነገር መዳሪያ እንዴት እንዴት ግን ፖስት ካርድ ለሚስት እየሰጠ ትፈርማለ ከታች መጨረሻ ላይ አይ ላቭ ዩ ሶማች ብለን ሶ ማች ትፈርማለ። ለምንድነው የምትፈርሙበት? አሁን ጥያቄ ነው። መሀል ላይ የምትፈርሙበት ምንድነው? ሰጥቼሻለሁ እንዳትረሹ ነው ይሄ የኔ ፊርማ። በጣም የምታስቆይ እኔ ትክክለኛ ባል ከሆናችሁ ማዘርስ ደይ አንደኛ የራሷ ታይም ነው የሚያስፈልጋት እናትየዋ እናትየዋ በቃ ነገ ስደዳት የትምት ደግሞ ሴቱ አይታመንም። ሌላ ሳይድኒ ጋ ደግሞ ይዘው እዛ ደግሞ ሊውሉ ይችላሉ። ምን ላይ እንደምናስቀምጣችሁም እኳ አላውቅም። እንደው እንደኔ አይነት ምስኪን ካልተገኘ በስተቀር አንዳንድ ምስኪኖች አሉ እዛው ያዘዙትንም ምግብ ሳይበሉት ተመልሰው የሚመጡ የሚያስፈልጋት ማዘርስ ዴይ፣ እናት አንድ ከልጆቿ ራቅ ብላ ከጫጫቴ መውጣት አለባት። ሁለት በደንብ የደነዘዘ ጭንቅላቷና የተንቋቋ ወገቧን በደንብ መታሸት አለባት። ጥሩ ቦታ ቋቋቋቋቋቋቋ እያደረገ የሚያደርግ ቻይና ሳይሆን በደንብ ኦርደር አድርገላት አለ። ኦንላይን ላይ ስልጣን ሄዷል። እንግዲህ ቴክኖሎጂ እዛ ሄደ። ኦርደር ታደርጋለህ። ምን የመሰለ ቦታ ላይ ምን የመሰለ ማሳጅ ቦታ ኦርደር ታደርግላታለህ እዛ ሄዳ ሪላክስ አድጋ ነው መምጣት ያለባት ልጆቿን አንተ ያዝ ነገ ነገ ራሴ ዝንጅ እዚሁ ለዚሁ መርመጥመጥ ቀይ ወጥ ይሰራ አበሻ ቤት ሄዳል ከዛ ምን የመሰለ ይሄ ምን ዱቤ የበላ ሰው መስለህ ድሮ ኮፍያ ነበር ተደፍቶ የሚገባ አሁን እኮ ቦርጫችሁ እኮ ነው ፊታችሁ የሚሸፍነው አንዳንድ ወንዶች አንዳንድ ወንዶች ቴንኬን ይማል በማል በማል ላይ አሁን እንደዚህ ስ ማዘርስ ደይ ነው፣ እየገባችሁ ድንዙዝ ሁሉ ንቅት ያለ እንኳን የለም እኮ ከኪሱ የሚገባ ቁጭ ብለህ ፓርላማ ምመራ ነው የምትመስል። ታከብረኛለሁ እኮ እንደምታከብሩኝ አውቃችኋለሁ። ግን አንዳንዴም ከኪሳችሁ ዝም ብላችሁ ገባ በሉ ለሆነ ነገር ማዘርስ ደይ ነው። ነቃ ደንገጥ በል፣ ሴቱ ወንዱ ባይሰጥ እንኳን ላንችን ሆኔ ድምፅ እየወንኩሻለሁ። ድንዙዝ እንዲህ ቁጭ ብለ እንደ ፓርላማ ፓርላማን እንኳን እንዲ አላከበራችሁትም ወይ ጀጁ ቁጭ ብሎ አላደል መጀመሪያ ከጀጁ በፊት የሚያቀርቡት ሰዎች ልክ እንደዛ አላችሁ እኔ ስታዩኝ እሱን መሰልኳችሁ እንደ ጋይስ አቃቢ ግና እንትን የቆመ ቆመቶች ፀጥ ብላችሁ ትሰጉኛላችሁ በቃ ትገርጉኛላችሁ ኩስ ስድስት መቶ ስልሳ ስምንት ሰው እንደው እጅ ላይ አትገባ ዳለጣት ሀፒ ማዘርስ እያልክ የሆነ የሆነ ነገር ሁለት ብር እንኳን የሌለው ሰው ጋኮ ነው እኔ ምጓዝ እዚህ ላይ እኔ ስለ ፖለቲካ እያወራው እየረገጥኩ ቢሆን ጀግና የእኔ ውድ ጎበዝ አሳየውም አንዲ ብለ ነገር ትለኛል። እውቀት የሌለውን ፖለቲካ እን ይገርሙኛል እኮ ቁጭ ብለሽ ነጋውን ባለው በሌለው ያው የታወቀ ነው። አንዳንዱ ሁለት ፓውንድ ስጋ ይዞ ይመጣል ከፍላወሩ ጋር፣ እሱ ይጠበሳል። እሱ ከተጠበሰ በኋላ ወይን ይኬዳል። ዛ ልጆች ከተኙ ከስንት ሰዓት በኋላ አልጋ ላይ ትገናኛላችሁ። መጨረሻ ወይ ደክሞኝ ሏል እኮ በቃል መጨረሻ ላይም ቻንስ የላችሁም። ለመሰጠት የምትፈልጉትን ነገር ቢኮስ ደክሟታል፣ ታላ አድክማታል። የዛ ነገር ሂንቱም ፍላጎቱም የላትን በቃል ያችን ፍላወር ለማወራረድ አስቀድመ አልጋ ላይ ገብተ ትጠብቃታለ፣ አስቀድመ ታስጠላታለ፣ ትዘጋታለ። ዛሬ እናረግ ብላችሁ የምጠይቋላችሁ፣ ን ላይ ደግሞ የምጠይቋላችሁ አፒታይት ዘጊዎች ክርስቶስ ምንም ኤክስፒርያንስ የሌላችሁ በቃ ያችን ፍላወር ለማወራረድ አልጋ ላይ አስቀድመህ ሻወር ወስደህ ሁለት እግርህ ዘርግተህ ትጠብቃታለህ። ከነቦርጭን ከነቦርጭን እሷ እኮ አስጠልታታል። ደክሟታል። ቀኑን ሙሉ የዛችን የፍላወር የፍላወር ሂሳብ ለማወራረድ አስቀድመህ ገብተህ የምትጠብቃለህ። እውነት አለው ይነገርሃል። እዛች ሻይ ቤት ቁጭ ብለን እያንዳንድ ነገ እንዳናይ ምረፈሳት ቁጭ ብለ ልጆች ቴክር የራርግ ነገር አሊያም ደግሞ እንደው ቤተሰብ ጋር ነው ማሳልፍ ካልክ፣ ያው ልጆቻችን ከልጆቻችን ጋር ነው የምናሳልፍ ብላችሁ የምታስቡ ሰዎች አላችሁ። ደህና ነገር ገዝተ፣ ደህና ነገር ፍቅር ካለ ምን ችግር አለ፣ ሁሌ እንዳረግነ ነው ምትሉ አለ። ኤክስኪዩዝ ነው፣ ኤክስኪዩዝ ነው። ደህና ነገር መግዛት አለብህ። በአመት አንድ ቀን ነው ማውጣት አለብህ፣ ገንዘብ ማውጣት አለብህ። ይሄ ድሮ ሳይኖርነ ሚኒስትሪ ላይ ዴት ስንደራረግ የልጅነት ፍቅር ያሳለፍ ነው። ይሄን አትንገሩን እየመጣችሁ ደናህ ነገር መግዛት አለብህ። ነገ በቃ ሁሌ ምን ሁሌ ዓመት ባለው ምትሏላችሁ ያለፈበት የዶርም ጥቅስ። አንዳንድ አንዳንድ ሀፍታ መኪና ልገዛ ነው ረዳት ያንተነ ብሎ ተስፋ እንደሚሰጠው ከፊት ተስፋ ከኋላ ትዝታ የለላችሁ ሰዎች አላችሁ። ምን ችግር አለው? ሁሌ እንደተደረገላት ነው የምትለው ነገር አለ። መቼ አባታችሁ ነው ያደረጋችሁት? እቺ በማል በማል የምትገዟት ማስተዛዘኛ ይህ ስፔሻል ቀን ነው። ለእናትህ ጥሩ ነገር መግዛት አለብህ? ለሚስትም ጥሩ ነገር መግዛት አለብህ። በቃ ሰርፕራይዙ በትልቁ መሆን አለበት። ጊዜው ቴክኖሎጂው እያደገ ነው፣ ጊፍታችንም መለወጥ አለበት። እኔ በአበባ ኮ ተሸወርን፣ ስንት ጊዜ በፐርፊም ተሸወርን። ደና ከበድ ያለ ነገር ሪሚ ነው ሪሚ የምትሏት ወርቅ ትሸጣለች። እዛ ከበድ ያለ የሁለት ሺ ብር ወርቅ ገዝተ ብሰጥስ ምን አባ ነው ማን ነው የምትሏት ሪም ጎልድ ነው ምናምን የምትሏት አስቀድመ ብታስበው ኦርደር አድርገ የ2500 ብር ያንገት ሀብል ብትገዝተ ብሰጥስ ምን ችግር አለ እ በዚች ፍላወር እና ፖስት ካርድ ልባችን ደግሟል፣ ሁላችሁም ደግሟል። ይቀየርልን ብላችሁ መውጣት አለባችሁ። ጊፍት ይቀየር። ኤክስኪውዝ አታርጊ። ለምን አባሽ ነው ኤክስኪውዝ የምታርጊለት? የምሬንኩ ነው። ይገባኛል ብሉ። የ300 ብር ቦርሳ ሲገዛላችሁ እንደ ትልቅ ነገር አይተሹ ገዛልኝ ገዝታችሁ ራሱ ገዛልኝ የምትሉ ሰዎች አላችሁ። አንዳንዴ ድሮ ስናጠያይቃችሁ ወፍ የለም። እሱ ስራ እንዳመሸ ነው ፀጉሩን እየጠመለለ ይመጣል፣ ካብ ላይ እንዳደገ ሰው። አንቺ ባናና ማለት ብቻ ነው የሚቀረው። በሩን ሲያንኳኳ የስ ፍትለ ጊፍት ማለት አለባችሁ። እንደዚህ ማለት ነ። ራሳችሁ አሸውሉ። አንዳንድ ሴቶች እኮናችሁ ወንዶችን ባለጌ ያደረጋችኋቸው። እንዳያረጉ የምታረጓቸው ባሌ ነው እያልሽ ከበር ሀይድ እያረግሽለት ነው። ይገባሻል እኔ ልጅ ወለደችና ለምን የአስር ሺ ብር ወርቅ አይገዛልሽም? የአስር ሺ ዶላር ይግዛልሽ። ይገባኛል ነው፣ አላመሰግንም። ለምንድን ነው ማስመሰገን? ይገባኛል ነው፣ ግዴታ ነው፣ ግዴታው ነው። አብረሽ እየኖርሽ ነው፣ ልጆቹን ወደሻል፣ ግዴታው ነው መግዛት። አብረሽ የምትኖሪ ሴት ማንም ፍሬንድም ያደረገውን እዚህ ቲክታክ ላይ ምረ ቲክታከር እኮ ሀምሳ ሺ ዶላር እያወረደ ነው እዚያው። ይኸው እነ ይሄ ለኖር ቅዬ ቁጭ ብለው አይደል እንደ ሀምሳ ሺ እና መቶ ሺ ዶላር የያዙ ቁጭ ብለው ምን ስራ ሰርተው ነው ነው ለምዬ፣ ኢትዮጵያ ምን ታግለው ነው? እና እንደ የወለደች ሶስት ልጅ አራት ልጅ ተወልዶ ብሰጥ ምንድን ነው የአስር ሺህ ዶላር ወርቅ፣ ከት ከት ከት ከት ብለው ይስቃሉ። አንዳንድ ወንዶች አሁን አስር ሺህ ብለው እንደዚህ ራሳቸውን ይዘውታል። አሁን ሰት እንደውም ሁሌ ማዘርስ ደ በመጣ በመጣቀን ልክ እንደ ታክሲ ሪተርን መሆን አለበት ይሄ የማዘርስ ደ። እናቴን ወዳለው ምትል እናትን እንደምትወድ ሚስትን መውደድ አለብ መውደድ አለብህ። ልክ የማዘርስ ደይ ሲመጣ ለሚስትህ ስፔሻል ነገር በየወሩ በየአመቱ መስጠት አለባችሁ። የሚስታወስ ነገር የሚታይ እንደ ብልጭ ድርግም የሚል ነገር ተብሎ ተረጭቶ የሚያልቅ ነገር ሳይሆን በ2026 ምን ሰጠኝ በ2024 አይቀርም። ቤቢ ኮይን አረገልኝ፣ አያምርም? ያ የገዛልኝ አታያቸውም? አንዳንድ ሴቶች እንግጅ ሳድርግ የመጀመሪያ እንግጅ ሲያደርግልኝ የሰጠኝ ቀለበት ይሄ ነው ከዛ ሜሪጅ ሳደርግ ደግሞ ይሄንን ሰጠኝ የእንትና ክርስትና እናቶቻችን እኮ የአንቺ ክርስትና ጊዜ የተገዛው ልብስ ይላሉ ለማስታወስ ያክል ነው የምናስታውስ እቃው ሚጣል ነገር ነው የምትገዙት እቃው የሚጣል ነገር ተረጭቶ ወይ ፖርሳው የሆነ የሚላላጥ ይሆናል ወይ የሆነ የሚወልቅ ነገር ነው የምታመጡት ደና ነገር አሰጡ በየአመቱ ስሰጡ ደና ነገር መስጠት አለባችሁ ወንዶቹ ሴት ሴቶቹን ደግሞ ለወንድ ልጅ ስትገዙ ሴቷ እንኳን ምስኪናት ፍቅርም ስላለባት ደህና ነገር ነው የምትሰጥ። ያስታውሰኛል ብላ እንዳይረሳት ስለምታስታውስ ደህና ነገር ለሴቶች እኔ አልናገርም፣ ይሰጣሉ ሴቶቹ። አንዳንድ ግሪዲ የሆነች ሴት ካልሆነች በስተቀር ባሏ በጣም ሲያምር እንዲታይላት የምትፈልግ ሴት ታደርጋለች እኮ ሴቶች በጊፍት አይታሙም ለወንድ ለመስጠት እንደው አንዳንድ ሌባ ወንበዴች ጎልድ ዲገር ካልሆነች በስተቀር ገንዘብን ሴት የምታረግ ካልሆነች ባሏ ሲያምር ሴቶቹ ሲገዙ እኮ ጉቺ ሊዩ ቨተን ጫማ ሲገዙ ራሱ ከአንድ ሺህ ብር ሰባት መቶ ብር የፐርፊውሙ ራሱ የስድስት መቶ የሰባት መቶ ፐርፊውም እኮ ነው የሚገዙት ሴቶቹ አሉን የማውቃቸው ሴቶች ወንዱ ግን አይዘልም ከመቶ ሀምሳ ከሁለት ከሁለት መቶ ግፋቢል ከሁለት ፓውንድ ስጋ ወይ ደግሞ የሆነች አሁን ፍላወር ተወዷል። ሀያ ብር ሰላሳ ብር ገብቷል። ከፍላወር እንኳን የመቶ ሰማኒያ ብር የሰማኒያ ብር የመቶ ሀምሳ ብር ፍላወር እንኳን ሲገዛ እቺ እርግፍ ብላ ጠውለግ የምትለዋል የአንድ የሁለት ቀኗን ፍላወር ነው ይዘው የሚመጡ የአስራ ምናምን ብሯል እሷን ነው ይዘው የሚመጡ እሷን ነው ይዘው የሚመጡ ገና አያድርም ሁሉ ሲጠወልግ እያንዳንድሽ ማዘርስ ደይ ሲመጣ የፍቅረኛ ቀን ሲመጣ መከበር አለበት። በቃ እዳዝም መረር በተለይ በተለይ የወለደች እናት በጣም መከበር ክብርን የምታውቁት እናታችሁ ላይ ብቻ ነው እንዴ? ረቃክ እናት ላይ ግን ትንሰፈሰፋለህ። ማይማም ማይማም እኩል አላረግም ትላለህ። ምን አባህ ልጆችን ከወለድክ የልጆችን እናትም በደንብ አድርገህ መንከባከብ አለብክ። ዛስት እናታችሁን መውደዳችሁን የምናውቅ የወለዱ ሴቶችን ሚስትን ስታከብር ነው ለሴት እናትህም፣ ደም አፍስሳ ነው የወለደችህ። ሚስትህም ስትወልድ ደም አፍስሳ ነው የወለደችው። እናቴንማ ከሚስቴ ጋር ኮምፔር አላደርግም እምዬ የምትሉ አላችሁ። ውሸታሞች ውሸታም! እንዲያውም አንደኛ እናንተ ናችሁ የምታዋርዱ ለእናታችሁ እናታችሁ ትዝ የማትላችሁ ሰዎች አላችሁ። ብዙ ጊዜ እናቴን እወዳለሁ የሚል ውሸታም፣ ውሸታም እናታችሁን ስታከብሩ ሚስትህንም ታከብራለህ። ሚስትህን ስትንከባከብ እናትህን ትንከባከባለህ። ወርዱን ብቻ አትጠቀሙት። እኛ ለእናንተ ስንወልድላችሁ ማዕፀናችን ብረት ነው እንዴ? እናትህም እኮ ስትወልድህ በማዕፀኗ ነው የወለደች። የእኛ ማዕፀን ብረት ነው እንዴ? እኛም እኮ ተቀደን ደማችን እንፈሶ እኮ ነው ልጅ ወለድ ነው። ጠቅላላ ሴቱ የወለደው እኮ እንደዛ ነው እንዴ ስንት ጭንቀት ሙሉ አይተን ነው እኮ እኛም የወለድነው። ምንድን ነው ለየት የሚያደርገው? አንድን ነገር ማክበር አለብህ። እዛ ሴት ይነገር አልተሰማለ በተለይ በተለይ ይህ ጫት ቤት ተረፍቃችሁ ታር መጥምጣችሁ ስለ ሰው ትዳር የምታወሩ ምን አይነት ባለጌ ነው ምን አይነት ባለጌ ናት እያልክ ጫትን ወጥረህ አይንን ባውዛስ መሰለ ስለ ሰው የምታወራለ፣ ምረሸቃ ላይ መብቱ የለም። ቀንድፍ ቀንድፍህን ነው ምልህ እያንዳንድክ፣ እንዲህ ነው የምነግርህ መብቱ የለም። እሰም አለው አንዳንድ ወሬ ስምን እየጠራው ነው ምነግርክ። አንድ የላችሁም ማንንም ወንድ ጀጅ ለማድረግ ማንንም ሴት ጀጅ ለማድረግ መብቶ የለሽም። እያንዳንድሽ መጀመሪያ ላይፋችሁን አሳዩን፣ ውለዱ፣ ክበዱ። ይህ የምትጠቀሙት ሴት ላይ ምን እኔ በአምሳ ዓመት ወንድ ልጅ በአምሳ ዓመቱ ይወልዳል ብላችሁ ለራሳችሁ ራሳችሁን የምታጽናኑ ሰዎች አላችሁ። ወንዶቹ ማን አባ ያጽናናል? ልጅም እድሜ እያየ ነው። አሁን በጊዜ ውለድ። ሴቱ ባትቷል። አሁን የለም ባንኗል። ባንኑ ሴቱ አይወልድም። ኧረ ከዚህ በኋላ ያድርቅ ምን አባቱ የምወልድለት ደግሞ ለመድከም ይላል። በፊት በፊት ሴቶቹ ለልጅ በጣም ነው የሚጓጉት። አሁን እኮ እንደ ሴት ልጅ መውለድ ያስጠላው ሰው የለም። የለም እንደው የሌላት እንዲኖራት የምትታገል ካልሆነች በስተቀር ልጅ እያላት ወይ የምትወደው ሰው አጋጥሟት ካልሆነ በስተቀር ብዙ ልጆች ያላቸው ሰዎች ደግሟቸዋል የሀገር ልጆቹ ዕድሜ እያዩ ነው። አሁን በሐምሳ ዓመት የወለድከው ልጅ ከልጅ ጋር አምስት ዓመት ማክሲመም አምስት ዓመት ከሰጠው ነው። በሐምሳ ዓመት እስከ ስልሳ ዓመት አሁን ጫቱም ገሏቸዋል፣ ኑሮም አድኩሟቸዋል፣ ሽሻውም የሱስ አሱስ ብረታ ብረት ትጠጣለህ፣ ደክሞታል። ለኔውን የወለደ ወንድ በጣም ስማርት ነው። በጊዜው የተጠቀመ እዚህ አርባ ላይ እና አምሳ ላይ እድሜ ቁጭ ብላችሁ ግን ሳትወልዱ ወንድ ልጅ በስልሳ ዓመቱ ይወልዳል ትላለ፣ ንብረት ካለ ንብረቷን በራሷ ልታዞር ስትል ልትወልድልት ትችላል። እሷ መበለት ከሆነች ለልጆቿ እንደው ምንም ጭንቀ የማታስብ ሴት ከሆነች በስተቀር ቁጭ ብሎ መጽናኛ